ኦሪት ዘውልቅ ምዕራፍ ሃያ ሰባት ተራ ቁጥር አንድ ከዮሴፍ ልጅ ከምናሴ ወገኖች የምናሴ ልጅ የማኪር ልጅ የገላድ ልጅ የኦፌር ልጅ የሰለጳድ ሴቶች ልጆች ቀረቡ። የእነዚህም ሴቶች ልጆች ስም ሳህለህ፣ ኑአ፣ ኤግላ፣ ሚልካ፣ ቲርፃ ነበረ። ተራ ቁጥር ሁለት በመገናኛውም ድንኳን ደጃፍ አጠገብ በሙሴና በካህኑ በአልዓዛር በአለቆቹማ በአለቆቹም በማይበሩም ፊት በማይበሩም ሁሉ ፊት ቁመው አባታችን በምድረ በዳ ሞተ። በራሱ ኃጢአት ሞተ እንጂ ከቆሬ ጋር በእግዚአብሔር ላይ በተሰበሰቡ ወገን መካከል አልነበረም። ወንዶችም ልጆች አልነበሩትም አሉ ተራቁጥር አራት። ወንድ ልጅስ ባይኖረው የአባታችን ስም ከወገኑ መካከል ለምን ይጠፋል በአባታችን ወንድሞች መካከል ርስትን ስጠን አሉት ተራ ቁጥር አምስት ሙሴም ነገራቸውን በእግዚአብሔር ፊት አቀረበላቸው ተራ ቁጥር ስድስት እግዚአብሔር ሙሴን እንዲህ ብሎ ተናገረው ተራ ቁጥር ሰባት የሰለጳአል ልጆች እውነት ተናግረዋል። በአባታቸው ወንድሞች መካከል የርስት ትርሻ ስጣቸው። የአባታቸውን ርስት ለእነርሱ አሳልፈ ስጥ አለው። ተራ ቁጥር ስምንት ለእስራኤልም ልጆች እንዲህ ብለህ ንገራቸው። ሰው ቢሞት ወንድ ልጅም ባይኖረው ርስቱ ለሴት ልጁ ይተላለፍ ብለህ ንገራቸው አለው። ተራ ቁጥር ዘጠኝ ሴት ልጅም ባትኖረው ርስቱን ለወንድሞቹ ስጡ ብለህ ንገር አለው። ቁጥር አስር ወንድሞችም ባይኖሩት ባይኖሩ ርስቱን ለአባቱ ወንድሞች ስጥ ስጡ ብለህ ንገር አለው። ቁጥር አስራ አንድ የአባቱም ወንድሞች ባይኖሩ ከወገኖቹ ለቀረበ ዘመድ ርስቱን ስጡ ብለህ ንገር አለው። እርሱም ይህና ወገን የሆነ ሁሉ ይውረስ አለው። እግዚአብሔርም ሙሴን እንዳዘዘ እግዚአብሔርም ሙሴን እንዳዘዘ ለእስራኤል ልጆች ሥርዓትና ፍርድ ይሁን አለ። ሥራ ቁጥር አስራ ሁለት እግዚአብሔር ሙሴን እንዲህ አለው። ወደዚህ ወደ አባሪም ተራራ ውጣ፣ ለእስራኤልም ልጆች የሰጠዋትን ምድር ተመልከት አለው። ተራ ቁጥር አስራ ሶስት ባያኸትም ጊዜ ወንድምህ አሮን እንደተከማቸ በሆር ተራራ እንደሞተ፣ አንተም ደግሞ ወደ ወገንህ ትከማቻለህ፣ በሞት ትሰበሰባልህ አለው። ተራ ቁጥር አስራ አራት እናንተ በጺን ምድረ በዳ በማኅበሩ ጠብ በቃሌ ላይ አምፃችኋልና በእነርሱም ፊት በውሃው ዘንድ አልቀደሳችሁኝምና። ይህም በጺን ምድረ በዳ በቃዴስ ያለው የመሪባ ውሃ ነው። ተራ ቁጥር አስራ አምስት ሙሴም እግዚአብሔርን እንዲህ ብሎ ተናገረው። ተራ ቁጥር አስራ ስድስት ና አስራ ሰባት የእግዚአብሔር ማህበር እረኛ እንደሌለው መንጋ እንዳይሆን በፊታቸው የሚወጣውን በፊታቸውም የሚገባውን የሚያስወጣቸውንም የሚያስገባቸውንም ሰው የሥጋ ሁሉ መንፈስ አምላክ እግዚአብሔር በማህበሩ ላይ ይሾመዋለ። ተራ ቁጥር አስራ ስምንት እግዚአብሔር ሙሴን እንዲህ አለው፣ መንፈስ ያለበትን ሰው የነዌ ልጅ ኢያሱን ወስደህ እጅህን በላዩ ላይ ጫንበት አለው። ተራ ቁጥር አስራ ዘጠኝ በካህኑ በአልዓዛርና በማህበሩ ሁሉ ፊት አቁመው እነርሱም እያዩ እዘዘው አለው። ተራ ቁጥር ሀያ የእስራኤልም ለልጆች ማህበር ሁሉ እንዲታዘዙለት ከክብርህ አኑርበት አለው። ተራ ቁጥር ሀያ በካህኑም በአልዓዛር ፊት ይቁም እርሱም በእግዚአብሔር ፊት በኡሪም ፍርድ ይጠይቅለት አለው። እርሱም ከእርሱም ጋር የእስራኤል ልጆች ማይበር ሁሉ በቃሉ ይውጡ አለው። በቃሉም ይግቡ አለው። ተራ ቁጥር ሃያ ሁለት ሙሴም እግዚአብሔር እንዳዘዘው አደረገ። ኢያሱንም ወስዶ በካህኑ በአልዓዛርና በማህበሩ ሁሉ ፊት አቆመው። ተራ ቁጥር 23 እግዚአብሔርም በሙሴ እንደተናገረ እጁን በላዩ ጫነበት፣ አዘዘ።